እንግዲህ ሰርፕራይዝ ልናደርግ ነው። የሆነች ልጅ እህቷ ማሬ ትባላለች። ከውጭ ሀገር የመጣች የማዳም ቅመም ነች። ሰርፕራይዝ ለማድረግ አሁን እየሄድን ነው። በቀጥታ እንግዲህ ምን ይመስላል፣ እስከ መጨረሻው ወቅ አብራችን ወንድመገን ካላኮርማ ቤቶች፣ እንዴት ናችሁ? ሰላም ናችሁ? እንዴት ነሽ? አንቺ ነሽ? ምን ነው? ደነገጠች። አይዞሽ፣ ተረጋጊ። ይኸው እንግዲህ የምታየው በነገራችን ላይ እንኳን ለሀገርሽ አበቃሽ ይላል እንግዲህ ይሄ እናመሰግናለን እንግዲህ ውዷ እህትሽ ነች። አይዞሽ ገበጥረት አድርጊ። ደነገጥሽ መሰለኝ ይበጣል እኔ አውቀሽኛል። እንዴት ከድር እያ በዚህ አጋጣሚ ሊገኝ ይችላል ባ? አበቃሽ። ጎበዝ ዩቲዩበር መሆን እንዳለበት በማዳም ቅመም በዩትዩብ እየሰራች እንደነበር ይታወቃልና እሱንም ሰብስክራይብ እንድታደርጉ ዩቲዩብ ቻናሏ፣ እስኪ እስኪ ቸብ ቸብ አድርጉ። ምን ነው። ራያ የባህል አልባሳት በአቅርቦት ይዘመተናል። እንግዲህ ይሄ አጠቃላይ የትዕዛዝ ልብስ ነው የተሰራው ማለት ነው እና በምታዩትኝ ይሄ አሁን አዲስ የመጣ በተለይ ይሄ ድሮ ቅቤ ወይም ደግሞ ወዝ ጠገብ የሚባለው ሁሉም እንግዲህ እያንዳንዱ ለማሳየት ጊዜ መጨረስ ነው ሊሆን የሚችለውና በ0911 4173 ይደውሉልን። ልብሶቹ እንግዲህ የምታዩቸው ናቸው። በእንደዚህ አይነት ሁኔታ በጣም ያምራሉ። ገምጪ መሰለሽ እንዳይችልም ይከበድ ይከበድ። የማሪ ሰርፕራይዝ ነውና በደንብ በደንብ ክፈጫ ይዞሽ እጇ ተያያዘ።

እሺ እሺ እህቴ እወድሻለሁ። እግዚአብሔር ያክብርልኝ። ደግሞ ከዚህ በላይ ትልቅ ደረጃ እንደምንደርስ አውቃለሁ። እንደርስ ማለን እወድሻለሁ። ሁሌ ሁሌ እንደምወድሽ ታውቂያለሽ። እሺ ቀረምት ይመጣል። ደግሞ እናንተንም አመሰግናለሁ። ቴንኩ በጣም ለሀገሩ እንድት በቃ ለወግ ለማድረግ እንድት በቃ አዎ፣ መርሃን ደግሞ በሰላም በአካል ተገናኝተን አብረን እንደምናቅደው ሁሉ ትልቅ ደረጃ እንደምንደርስ እርግጠኛ ነኝ። በሰላም ላይ ነስጋ ወንድም ስኪ ቆም በለና፣ አንተ ስምትለው ምን ተሰማ? እንግዲህ የሰተት ይህን አይነት ስሜት አድርጋለች፣ በእሷም የተፈጠረውን አይታህ አንተም ሰርፕራይዝ አድርገናል። ምን በጣም ትልቅ ደስታ በላይ ዋው፣ እናመሰግናለን። ከዚህ በላይ ነው የምጠብቃችሁ ትልቅ ሆናችሁ አድጋችሁ፣ ቴንኪው መበረታታችሁ። ትልቅ ስራ ነው የምንጠብቃችሁ። በጣም እንደው በከድር እራያ በኩል የምትፈልጊው ሀሳብ ትበብር ድሮውንም ከድራያ ጋር በምንም ሁኔታ እንዲገናኝ ይፈልጋሉ የሚል ሚስጠር ተረሸበት አለው እና ከዩቲዩብ ጋር ያለሽን ነገር አይተናል። እንደው የኔ ቤተሰቦች በምን ሁኔታ እንዲያግዙሽ እንዲያበረታቶች ትፈልጊያለሽ? በተለይ የማዳም ቅመሞች ብዙዎቹ እቅድ ያላቸው እንዳንቺ በአገር ቤት ገብተው ዩቲዩብ መስራት የተሻለ በሶሻል ሚዲያ የተሻለ መሆን ይፈልጋሉና እስኪ እሱ ነው ። ስንት ሰብስክራይበር ደረሽ?

በተለይ ሀገር ቤት ላይ ስንገባ በደንብ ውጤታማ መሆን አለብን። በሶሻል ሚዲያ ብሎ የሚታትሩ እህቶች አሉና አንዳንዴ ያፍራሉ። ብዙዎቹ ለመስራት ፍላጎት እያላቸው ያፍራሉ፣ ለመናገር ያፍራሉ። እንደዚህ በኮንፊደንስ አይሰሩም እና ለእነሱ እስኪ ለእህቶቻችን ምክር በነገሮች ላይ ሶሻል ሚዲያ ያው ገብተህ ስራ ይኸው አንተ ከኔ የበለጠ ልትመክረ አለሁ ከኔ ይልቅ አንተ ስለታቅልዝእኔ እየመከርኩ ነው ይሄ ነው ግን ባንቺ እንደበት እንዲህ እንዲህ ነው ባያቸው፣ በቃ ምክንያቱም አንቻ አንድ እርምጃ ለሰራበት ሰው ይቀይራል፣ ይለውጣል። መጀመሪያ ላይ ምን መስራት እንዳለብን ማወቅ ከዛ ውጭ ምንም የሚያሳፍር ነገር የለም። ምንሰራውን ካወቅን ሰውን የማያስከፋ ነገር፣ ለሰውም ለራሳችንን ጉዳት የማያደርስ ነገር መስራት። ስለዚህ ይሄን እንግዲህ በምታዩትኝ አደራ የተሰጠኝ ከእህቷ እህታችንን የተሻለ ደረጃ እንዲትደርስ በዩቲዩብ አበረታታልኝ የሚል ኃላፊነት ተሰጥቶኛል። ለእሷ ብቻ ሳይሆን እንግዲህ ከውጭ ሀገር ለሀገር ቤት ስትበቁ የማዳም ቅመሞች ወይም ደግሞ ከውጭ ሀገር ኑራችሁ ወደ ሀገር ቤት የምትበቁ እህት ወንድሞች እኔ በምችለው አቅም ላግዛችሁ ዝግጁ ነኝ። ምክንያቱም ከድራያ መቶ ሃምሳ ሺህ ሰብስክራይበር ደርሷል። እዚህ የደረሰው ደግሞ ዋነኛው ምክንያት እናንተ ናችሁና፣ በጣም እንወዳችኋለን፣ እናከብራችኋለን። ደስተኛ፣ በጣም ደስ አሉት? አዎ በጣም ደስ ብሎኛል። እናንተንም እንደው ከፍ ያለው ደረጃ አድርሳችሁ ደስ እንዲያረጋችሁኝ በጣም ደስ ይበላችሁ፣ እናንተንም አሜን። እናንተ እንደው ሁሉንም ውጭት ነው ማረጋችሁት፣ ያቺኛ ይቱ ላይ እንኳን ያገራት ቦታ ሁሉንም ይወዳሉ? ሁሉንም ነው የምወዳቸው፣ በጣም አርጌ ሁሉንም ነው ልጆች የሸጋ ናቸው። ሁሉንም እወዳቸዋለው በጣም ከፋ እንዲያው ኑሮ ያድርሳቸው። እና እሷም እህቴም አሁን በቅርብ ነው የገባቸው እና ሰላም መጣች። ምን ተሰማዎትስ? እሷም በሰላም ስለገባች በጣም ደስታ ደስታ

ነው እህቶችን በነገራችን ላይ በጣም ወዳቸው እኔ ከሀገር ምን እንዲገቡ እዛ በስልክ መክራቸው ነበር እሺ ሀገር ገብተው እንድወልዱ በተለይ እንድወልዱ ፍላጎት ነበር መክራቸው ነበረ እች በመንጣቷንም ትናንት ነው የሰማሁት እሱ ደውሎልኝ ማለት ነው እስካሁን አልሰማሁትም በጣም ደስ ነው ያለው እና ደግሞ ይህን ሚዲያ ማቅረባችሁም በጣም ከምንም በላይ ነው የተደሰትኩት። እናንተም አክባሪ ይስጣችሁ። ደግሞ ማሬት ውታችንን እንደምንወዳት እንደምናከብራት ታውቃለኝ። በሰላም ሀገሯ እንዲገባ እንመኛለን። እናመሰግናለን። ይቆረስ

አስር ቢት መምጣት ከብዙ ጊዜ በጣም ደስ ብሎሻል አዎ ስንት ክፉ ደግ ነገር አይተን በሰላም ለሀገራችን ስለበቃን በጣም ደስ ብሎኛል ነገር ነው ያው ውጭ ሀገር ያሉት ወንድሞች በጉጉት ነው እንግዲህ የእኔም ፕሮግራም የሚከታተሉት፣ ገብተውም ደግሞ ያው እንግዲህ ከእኔ የተሻለ መስራት ነው የሚፈልጉት፣ እና በዛ አጋጣሚ ፍላጎትሽንም ሳላደንቅ አላልፍም። አይዞሽ በርቺ፣ ትልቅ ደረጃ ላይ ደርሰሽ ደግሞ። እኛም እዛው ላይ እንደው እጃችን አሻራችን አርፎበት ትልቅ ደረጃ እንዲደርስ ይፈልጋሉ። አረንት ነው እንግዲህ። እምር ማሪቱ፣ እምር ማሪቱ። አዎ ማሪቱ ከፍ ከፍ የትበል። አሜን ፈጣሪ ወንዲው እንዲያ ይሷ ከፍ ያለው ማደሩ ይስጣል። አሜን አደራውን ሀገሯ ገብታ። አሜን እንደየቱ። አሜን እንደው ስሙ ማሪቱ የተባለችበት ስትፈጠር ማሪቱ ናት፣ እንደዚያ ናት አይደለም? አዎ ስሟ ራሱ ይነግራል። እና መረቋት። እሺ በጣም እንደው እንደው ምን መርቂያ ታዲያ እንግዲህ ጌታ ክርስቶስ ሀያ ትልቁ ደረጃ ያድርሳት። አሜን። እንደው ሁሉ ዳርጋ ደሞ ኢየሱስ አዲት አቅፌ ደሞ ለየው። አሜን። አንተንም ከፍ ከፍ። አሜን። እንደው ታዘህ እንደው መምጣተ ብቻ። አሜን። አሜን። አሜን። አሜን። ቆይ እኔን በቃ ይመጣል ብለሽ ሰራ አልጠብቅሽ፣ አልጠብቅኩማ። ወሰን ወንቃ። አረ ደሞ ሳልጠፋብሽ ገና በፊት ነው ይሄ ቻናል በጣም ትልቅ ሳይሆን ነው መከታተል ነበር። የጥንት ቤተሰብ ነሽ ማለት ነው።